በህይወታችሁ የተጨነቃችሁ ግራ የተጋባችሁ ሰዎች ካላችሁ፣ ያው እግዚአብሔርን ነው የምላችሁ። እመኑኝና ስውሯ ማርያም ገዳም ሂዱ አልቀሳችሁ የውስጣችሁን የልባችሁን ዝርግፍ አርጋችሁ ነግራችኋት ነው እሷም ሳትውል ሳታድር የተጨነቃችሁበትን ነገር ሁሉ ፍንቅልቅል አርጋ ታጠፋላችኋለች። የምሬን ነው የምላችሁ፣ እመኑኝ። ሶ ዛሬ እኔ የመጣሁት እናቴ እመቤቴ ስውሯ ማርያም ያረገችልኝን ድንቅ ነገር ለመመስከር ነው። ምክንያቱም እመቤቴ ካደረግሽልኝ ለልጆችሽ እመሰክርልሻለሁ በአካልም መጥቼ ደጅ ላይ መጥቼ በተጨማሪም ደግሞ ሶሻል ሚዲያ ላይ ቪዲዮ ሰርቼ ያረግሽልኝ ነገር እናገራለሁኝ ብዬ ቃል ገብቼ ላት ነበር። ና ሰው ዛሬ የመጣሁት ኦልሬዲ በአካል ሄጃለሁኝ፣ የቀረኝ በሶሻል ሚዲያ ነው። ሰው ዛሬ እሱን ለመናገር ለእናንተ ለመመስከር የመጣሁት እስከ መጨረሻው አዳምጦት ይጠቅማቸዋል። እኔ ስውራ ማርያም ገዳሚ የሄድኩት ጥቅምት አስር ነበር። ና መጀመሪያ ሰዎች ሲያወሩ ሰምቼ ነው የሄድኩት። ሚን መጀመሪያ የሰማሁት ስለ ስውራ ማርያም ከሰዎች ነበር ና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 ስውሯ ማርያም እንዲያርጋልኝ ስውሯ ማርያም ደርሳልኝ እንዲያድናኝ ከተጨነኩበት ነገር አውጥታኝ ምናምን ብለው በጣም ብዙ ሰዎች በጣም ብዙ ሰዎች ቪዲዮ ተቀርጸው ሲለቀቁ ይመጣልኛል። በቃ ስክሮል ሳረግ ስውሯ ማርያም ስክሮል ሳረግ ስውሯ ማርያም ነው የሚመጣው እስኪገርመኝ ድረስ ማለት ነው። እና ፋይናሊ ለምን አልሄድም በቃ እናቴ መብቴ ሁላ ቪዲዮ እያመጣሽብኛለች። ለደድሽ ስለጠራሽኝ ስለፈቀድሽልኝ ነው እና መምጣት አለብኝ ብዬ ለቤት ደደድ ሻቂ ቤ የጠየኳት እና በሰዓቱ በህይወቴ እንዲህ ነው የማልላችሁ በጣም የተጨነኩበት እንዴት አድርጌ ከዛ ፈተና እንዴት አድርጌ እንደምወጣ እንዴት አድርጌ ያንን ችግር እንደምፈታው በጣም ግራ የተጋባውበት በጣም የተጨነኩበት ይሄ በቃ ነፍሴ ልትወጣ የደረሰችበት አይነት ሲትዌሽን ላይ ነበርኩኝና እና እግዚአብሔርን ነው የምላችሁ የሚታየኝ ከፎቅ ላይ ወድቆ መፈጥፈጥ ነው የሚታየኝ መኪና የሚበር መኪና ውስጥ ገብቶ መገጨት ነው ዳትማች አይመስልም ሶሻል ሚዲያ ላይ ስንወጣ ምናምን ቢሀይንድ ሲን ይሄ ከኋላችን የሚያስጨንቀን ነገር ያለ አይመስልም፣ እንጂ እግዚአብሔር ነው የሚላችሁ በቃ የሚታየኝ ሞት ብቻ ነበር፣ በዛ ችግር ምክንያት ማለት ነው። እና እመቤቴ ይሄ ነገር ማስተካከል ለአንቺ ምንም አይሳንሽም፣ ማስተካከል የምትች ከሆነ አስተካ አይ ፍቃዴ አይደለም እንድተካከል አልፈልግ፣ የምትች ከሆነ ደግሞ ይሄን ነገር ከህይወቴ አውጭልኝ እስከ መጨረሻ አውጭልኝ ብዬ ጥቅምት አስር ነበር ሄጄ ቤቷ፣ ደጇ አልቅሼ አልቅሼ ለመንኳት ማለት ነውና፣ እሱ ብቻ አይደለም። እንደምታውቁት እኔ ብቻ የምኖር ከጀመርኩኝ ኦልሞስት ሁለት አመት ከሁለት ወር አካባቢ ሆኖኛልና መሀል ላይ ስራ ጀምሬ ነበር። ሎቲስ ክሎዜት የሚባል የአበሻ ልብስ ምናምን ብዬ አውርቻችኋለሁ ከዚህ በፊትም ካያችሁት፣ አላቅም። የዛኔ ከከሰርኩኝ በኋላ በቃ የምኖረው ኑሮ እንዲህ ነው የምላችሁ አይደለም። በቃ የሰርቫይቫል ነው። አንዳንዴ መብላት የማልችልበት ጊዜ ነበር። በተለይ ደግሞ ከቤተሰብ እራሴን ችላለው እላችሁ ከወጣችሁ በኋላ ወደ ቤተሰብ መመለስ በጣም ይከብዳችኋል፣ እና ሰርቫይቭ ማድረግ በጣም አቅቶኝ ነበረ። ቤት እየከፈ ቢክራ እየከፈልኩኝ ትምህርት ቤት እየከፈልኩኝ እየበላሁኝ እየጠጣሁኝ መኖር ለእኔ በጣም ከብዶኝ ነበርና መብራናን ልስረቅ አላልኩም፣ ልስራ ነው ያልኩት። ስለዚህ አስራት በኩራቴን የማወጣበትን ስራ ስጪኝ፣ በቃ የራሴ የሆነ ስራ ስጪኝ። ከዛ ደግሞ ታቃላችሁ። ይሄ ሶስተኛ ቤቴ ነው እና ሁለተኛ ላይ የነበርኩበት ቤት በቃ ለምን እንደሆነ አላውቅም መቃብር ነው የሚመስለኝ። በቃ እዛ ቤት ላለመግባት የማደርገው ጥረት ብቻ አልኩት አቅም ወይ ቤተሰብ ጋር አድራለሁ ወይ የሆነ ቦታ አድራለሁ። እና በጣም የሚያስጠላኝ ብቻ ቤቴ እና ሁለተኛው ቤቴ የሆነ በቃ ስገባ በጣም የሆነ ጭንቅ ይለኛል እና እና ቤቴ በቃ ልቤ እረፍ የሚልበትን ቤት ደስ ብሎኝ ገብቼ የምኖርበትን የማድርበትን ቤት ስጪኝ ብያት ነበር። እና እሱ ብቻ አይደለም በጣም ብዙ ነገሮችን ነበር የጠየኳት እኔ አክቹዋሊ ጥቂት ነው የጠየኳት እሷ ካረገችልኝ ነገር አንጻር ጥቂት ነበር የጠየኳት። ከዛ ውስጥ ጥቅም ታስር ደርሼ አልቀሼ ለምኛት፣ ካደረግሽ ልኝ ለልጆች መሰክርልሻለው፣ እነግርልሻለሁ፣ በሶሻል ሚዲያም ቤትሽ ንደድሽ መጥ ነግርልሻለሁ ብያት ወደ ቤቴ ተመለስኩኝ ማለት ነው። ከዛ ቤት እየፈለግኩኝ ነበር ከሜዲ በፊት፣ እና ውር ተመልሸ ሰኞ ደወለልኝ ጓደኛ፣ እሱ ነበር ያፈላለገልኝ የነበረው በደላላ። ከዛ አንድ ቤት ተገኝቶልሻል ምናምን አለኝ፣ እሺ ብዬ መጣሁኝ።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 እንደምታውቁት የኢፖክሲ ስራዬን እዚህ ጋር አስቀምጥላችኋለሁ። የማታውቁ ሰዎች ካላችሁ በመጣሁኝ እዚህ ቤት በገባሁኝ በስንት ጊዜው ነው ኦልሞስት በቃ እዚህ ቤት ሲጀመር የገባሁት ለኢፖክሲ ስራውም ጭምር ስለነበረ መቤቴ ባላሰብኩትና ባልጠበኩት መንገድ ስራዬን ባርካ ኦርደር በኦርደር አድርጋኝ ሶሻል ሚዲያ ሲሄድ የዛና ሃምሳ ምናምን ሺህ ፎሎወር ነበር። አሁን ገብታችሁ ማየት ትችላላችሁ። ኦልሞስት ሁለት መቶ ሺህ ፎሎወር ልገባ ነው። ከዛ ፎሎወር በጨመረ ቁጥር ደግሞ የተለያዩ ፕሮሞሽን ስራዎች መምጣት ጀመሩ። ከአንድም ሁለት ሶስት ድርጅቶች ጋር ፕሮሞሽን መስራት ጀመርኩኝ ማለት ነው። እና እመቤቴ ለእኔ ያደረገችው በጣም ብዙ ነው። እንደዛ የሰው እጅ ሳይ የነበርኩኝ ሰው፣ ከእጅ ወደ አፍ የሆነ ህይወት ስኖር የነበርኩኝ ሰው በስራ የባረከችኝ፣ ያስጨነቀኝን ነገር ከህይወቴ ፍንቅል አድርጋ አወጣችልኝ እና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 ለእኔ ደረሰች፣ ለእናንተም ትደረስላችሁ። የምሬ ነው የምላችሁ። አልቅሳችሁ ለምኗ ታደርግላችኋለች። ከዛ ደግሞ ማለት ነው ሌላ ደግሞ በመሀል ስራ ቢዚ ሲሆን ተመላላሽ አንድ የምታገዘኝ ቤት ውስጥ ምግብ ምናምን ታብስ ልጅ ነበረች እና ከስውራ ማርያም ያመጣሁት የቅቤ እምነት ነበር እና ጨጓሬን ያመኝ ስለነበር አንድ ቀን ሁሌ ይወስዳሉ ይወስዳሉ እያልኩኝ ካመጣሁት በኋላ ፍሬድ ውስጥ ረዥም ጊዜ አስቀምጬው ተጠቅሜው አላቅም። እዛ የሆነ ቀን እሷም እዚሁ ምግብ እየሰራች ከመብላቴ በፊት ቆይ እምነት ቅቤውን ለዋጥበት ብዬ ቅቢ ማጥኩኝ ማለት ነው። እሷም በጣም ኃይለኛ ደም የሚያስተፋ ጨጓራ ነበር የነበረባት እና ትንሽ ትጭለኔ ምናምን ብለኝ እሺ ብዬ በማንኪያ ቀንሽ ሰጠኋት፣ ዋጠችበት። ከዛ በኋላ እንደዛ ደም የሚያስተፋት ቡና አለች ስትነግራኝ፣ ቡና አንድ ሲኒ ላይክ ፉት ማለት አችልም። ትንሽ ከጠጣት ጨጓሯን በጣም ያማታል፣ ደም ያስተፋታል ምናምን እና አሁን ላይ ግን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 እናንተ ትድረስላችሁ፣ ለሁላችሁ በየቤታችሁ በየጓዳችሁ እሷ ትግባላችሁ። አመሰግናለሁኝ። የተጨነቃችሁ ሰዎች ስጉራ መንገዳም ሄዱት፣ አመሰግኑኛላችሁ። ወዳችኋለሁ ባይ